አይቻለሁ። ሀሜት ተይ። በግልጽ ላይ አንቺ እግዚአብሔር ከአንቺ በጣም ነው የገረመኝ። እውነት ሊያ አስወር ላይ ሰው መስማት ሳይሆን አንቺ ራስሽ በራስሽ መስክረሽልኛል አይደል ላይ ታቂኛለሽ። ኢንስታግራም ላይ አዲስ ነገር የለም ቤታ እንደዚህ ያሰራች እንደዚህ ያሰራች ምናምን አይባልም። ላይ ላላየሽ ነገር ይሄንን ያለው የሆኒ ሴጋ ነው እሱ ከኔ ጋር ስለተጣላ ታቂያለሽ። አንቺንም ስምሽን ሁሉንም ስም እንደሚሰጥ እንደሚያጠፋ ጠንቅቀሽ ታቂያለሽ። አንደኛ ሁለተኛ ነገር ደግሞ እኔ እና አንቺ እንተዋወቃለን አይደል ሊያ። ዝም ብለሽ ወሬ ስለሰማሽ ማውራት ጥሩ ነው ወይ? ይሄ እንደ ጥያቄ የምንጠይቅሽ ማውራት ጥሩ ነው ወይ? በጣም ነው የደበረኝ አስ፣ በግልጽ ስነግርሽ ማለት ነው እሺ። ሌላ ምጠቂ ነገር አለ ኖ። ራስሽም ታውቂኛለሽ ይሄ አዲስ ነገር አይደለም አይደል ሊያ። እኔ እና አንቺ ኢንስተግራም ላይ እንተዋወቃለን በደንብ ነው የምንተዋወቀው። ማንም ሰው ነው የሚያውቀው ግን እንደ ቀልድ ይኸውልሽ፣ እንደ ቀልድ አሁን አንቺ ተነስቼ

እኮ ዮናስ ሙሉነት ስላለ ነው። እኔ ግን ብልሽ እያወቅኩሽ ምናምን እኔ ብልሽ ይደብርሻል። አልያ ወጥቼ ያልሆነፈልገሽ የተጠቀምሽ ወርድ እንደሆነ ነው እንጂ የማስበው እንዳልሆንኩ ስለማውቅ አልናደድም። ካልጣላሽ ሳልጠላሽ በስነ ስርዓት አውሪ። ሊያ ተመቻቸኝ ከተስቶ አይቼ ነው ፎቶ የተለጽፎ አንቺ ስታወሪ አላልኩሽም። ባይዘው ይልንገርሽ። ቤታ እስቲ እግዚአብሔርን አንቺን አይደለም በይኝ። እኔ እንደዛ ለጥፎ ሳይ ሊያ ከኔ ጋር አልተጣላች ምንድን ነው ችግሩ ብዬ ነው ይ እኔ አልገባኝ እኔ ማለት እማለታችን ቤታ ቤታ ብላ ቆርጦ ነው ብላ ሊያ ማለት ነው። እኔ ጭራሽም አላየትም ነበረ። ሰዎች ነው ላኩልኝ ፎቶ የተለጥፎ ምናምን ከዛ ሊያ እንዴ ሊያ አትልም ነው ያልኩት። ምክንያቱም ታቀኛለች ሊያ ራሷም የዛሬ ወር መስክራለች፣ ታቀኛለች። እኔ ቄጥም ምንም እንዳለኝ ግን እንዴት ከሊያ ይሄ አሁን ዮኒሴ ጋር ምናምን እኔ የተጣሉኝ ብሎክ ያደረኳቸው ሰዎች ስለሚቃጠሉ ስለ እኔ ያወራሉ ችግር የለብኝም። እኔ ምንም ችግር የለብኝም። ግን አረን ያንጣላ ምን በስነ ስርዓት ካወራችኝ ስነ ስርዓት ነው ማውራት ግን የተለጠፈው ላይ ጋይስ እኔና ያልተጣላን በጣም እንዋደድ የምንከባበር ሰዎች ነን። ከዛ ፎቶ የለጥፈው ሄዱና ገብታችሁ ሄዱ። ፎቶ የለጥፈው እሷ ከጀርባ ታወራለች እና ላይክ አዝ ላይክ። ለምን እንደዚህ ታደርጋለች? እኔ አንድ ቀን ክፉ ነገር ተናግሪያት አላውቅም። ሲሰድቧት እራሱ ምቆምላት ምከራከርላት ናት። ገባችሁ? ያ ነው የደበረኝ። እኔ ደግሞ እኔ ኢንስታግራም ላይ ተወርክ ሳረግ ምናምን ታቀኛለች። ራሷን መስክራልኛለች። ዩቲዩብ ዋለ ያ ነው የደበረኝ ከሷ። ሌሎቹ ዝም በሏቸው። ዜን ወይስ ትምጣና እናውራ ሳ በሌለችበት አላወራም ፎቶ ለጥፋችሁ እግዚአብሔር ምስክር ሄደው እኔ እኮ ምን አይነት ሰዎች እንደሆኑ ፎ ማህይሞች ሊያ የሚሰማሽ ከሆነ አዳምጪ ይሰማሻል አሁ ኦኬ ጥሩ ይኸውልሽ እኔ አየሁት ቪዲዮ ላይ ማለት ነው እነሱ ፎቶ የለጥፈው አንቺ እያወራሽ ነበረ ገባሽ ፎቶ ለምን መሰለሽ መጥቼ አንቺን የጠየቅኩሽኝ ቮይስ የሚላኩልሽ ላይ ብለኝ ነሽ እንዳውም ቮይስ ልክ እኔ ላይቭ ላይም ሆንሽም አልመሰለኝም እየገባ ወጣ ወጣሽ ነው መሰለኝ። ፎቶ ሲለጥፉም የኔን አድርገው ከዛ አንቺ እያወራሽ ያ ነገር ደግሞ ያ እያያስቁት ከኔ ጋ ለምን እንደሆነ ታውቂያለሽ። ሌላ ጊዜ ታወሬ የለ ምንም አይመስለኝም፣ ከአርቲስቶች ጋር ምናምን ብታወሬ ምንም አይመስለኝም፣ እኔ ማለት ነው። ግን ትናንትና ያ ሴጋው ስሜ እንደዛ ብሎ ሲያጠፋ ስለሰማሁኝ ገብቶሻል አይደል? ያ ተያይዞ የኔ ፎቶ ሲለጠፍ ኦሆ፣ አሃል ስለ እኔ ነው ለካ የምታወራው ለአሁን የተጣላን እኔ እና አንቺ የተጣላን ሰው ቢሆን ሊያ ማርያም ምንም አይመስለኝም። ስሜን ለማጥፋት ነው ብዬ ነው የማስበው። ግን እኔ እና አንቺ እንከባበራለን፣ እንዋደዳለን። ዲዛይንን ነገር ደረጃ ደርሰን አናውቅም። እና የእኔ ፎቶ ተለጥፎ ሳይ ለምን ይህንን አለች በሚል ነው በጣም የተናደርኩት። ግን ኤኒዌይስ አላለችም ብለዋል። ያነ ያ ነው ያለው ነገር። ጨርሽ ያ ጨርሻለሁ ሂጂ አውሬ በመጀመሪያ ደረጃ ሲጀመር እኔ ቤታ ሰውነቷን ተሰራች ቤታ ምናምን አላልኩም። በመጀመሪያ ደረጃ አላልኩም። ካልኩም ደግሞ ማለት ነው ፊት ለፊት እንደዚህ ያሉኝን መጥቼ ፊትለፊት ቪዲዮ እሰራለው እላለው እንጂ ቤታ እኮ ሰውነቷን ተሰርታለች ብዬ አላልኩም።

ይሁልሽ ሊያ፣ ታቂያለሽ የሆን ነገር ሲኖር ቀጥታ መጥቼ ነው በውስጥ አደለ፣ ፍለፊት። ማንም ማንንም አይፈራ ተናጋሪ ነሽ፣ እኔም ተናጋሪ ነኝ። መሰዳደብ ካለ በደብ እንለጣለጣለን። ለኛ ተዩ ይሄ አሁን መተሽ የምታውሪ ነገር የምትናገሪ ነገር እኮ ስህተትሽ እኮ የአንቺ እኮ ነው የእኔ አይደለም። ምክንያቱም እኔም ስህተት አይደለም። ስሚ ቤታ እኔን ፎቶ ተለጠፈና እኔን እንደዚህ አልሽኝ ብለሽ መጠየቅ የለብሽ። ምክንያቱም እኔ ማውራ ወሬ እያንዳንዱ ወሬ ፎቶ ተለጥፎ እንደሚወራ ታውቂያለሽ። አይደለም ዛሬ በአንቺ አዲስ አይደለም። ሲቀጥል ሰውነትሽን አልተሰራሽም እንዳልተሰራሽ ልብ ሆነሽ ያውቋል ታቂኛለሽ አለ እዛ ነው። ይኸውልሽ አንድ እኮ አዳምጪኝ፣ ሊያ አንዴ አዳምጪኝ፣ አንዴ አዳምጪኝ። ክርክር አያስፈልገውም እዚህ ጋር ማለት ነው። አንቺ በደንብ ታውቂያለሽ። ሰው እኔና አንቺም እንተዋቁሰውነትችናቂኛለሽ ይኸውልሽ፣ እነሱ ግን ያስመሰሉ፣ እነሱ ያስመሰሉ። አዳምጪኝ ይሄ አዳምጭኝ ሊያ አዳምጭኝ። እኔ እኮ ችግር የለውም ካላልሽ እኮ አላልሽም ነው እኔ ማባ ነው ሊያ ገብቶሻል። አ ሌላ ሰው ብትሆኝ ምንም መጥቼም አልታይክሽ። ስለምንግባባ ስለምንተዋወቅ ከሊያ እንደዚህ ኤክስፔክት አላደርግም። እያወቀችኝ ሌሎቹ ጠላት ለእኔ ብለ ያደር ያሉትን እሷ እንደዚህ መጠቀም የለባትም ነው ገብቶሻል። ቀላል ነገር እኮ ነው። እኔ እናንቺ የሚያጨቃጭቅ የለም። ቤታን ያንችን አላልኩሽም። በቃ ፒሳያ ምንም ጭቅጭቅም የሚያስ ፎቶ ተነጥፎ ሳወራ ሲባል ላንቺ አዲስ አደለም። ከዚህ በፊትም ያየሽው ነው። ሲቀጥል ማለት ካለብኝ እለሻለሁ እንጂ እንደዚህ አለች እንደዚህ አለች ብለሽኛል። ሰውነትሽን ካልተሰራሽ ሲጀመር ብል እንኳን የዛኔ አለች ገና ሳትመጪ ሚዲያ ላይ እኮ ቤታ ሰውነቷን እየተሰራሽ ነው አሉ ብዬ ሳውራ ስቀሽ የለን መተሽ አውርተን የለን አሉ ነአልሽ። እንደዛ ለምን አላልሽም? አሁንም ለምን እንደዛ አሁን ደግሞ እንደዛ ላልኩትኝ ያ ቴቴ ያውሻ ማለት ነው በቤቱ ገብቶ ስሜን ሲያጠፋ ነበር፣ ገባሽ አይደል? ስሜን ሲያጠፋ ነበር። ከዛ እንደዚህ እንደዚህ ሲባል እንደ ቀልድ ሲባል የእውነት ታውቂያቸዋለሽ። ቲክቶክ ላይ ሁሉን ነገር ሰው የእውነት ነው የሚያደርገው። እኔ እግዚአብሔርን ነው የምልሽ ሊያ፣ ከቴቴ ከዛ ከውሻ ማለት ነው፣ ከሌሎቹ ምንም ቢልኝ ቅንጣት ምንም አይሰማኝ። ለምን ለሰው ስም እንደሚሰጥ አንቺም ጠንቅቀሽ ታውቂያለሽ። የውሸቱ ብዛት ራሱ። ባለፈው አንቺም ኮመንት ላይ አይተሿል አይደል? የጻፍሹን አንቺም አይተሸዋል። ምን ብሎ እንደተናገረ ይቅርታ፣ ቤታ ሽማግሌ ላከ። ኤልሹ ታቂያለሽ አንቺ ምን አይነት ባህሪ እንዳለው። እሺ እኔን ቢያገኙ በማ ብሎ ካረጉኝ እነዚህ በጎች እኔ እኮ እውነት እኮ የተናገርኩት በጎች ስል እኮ በምክንያት እኮ ነው በጎች ያልኳቸው እንጂ እኮ አሁን በጎች ባይሆኑ ኑሮ እኔ ፎቶ የመዘግዘቅ ምን አመጣ። ስግጥናቸው እኮ ኢንተርናሽናል ባይ ዘው ኢንተርናሽናል ነው ስግጥናቸው። አይ እናንተ አሁን የኔ ፎቶ ዘግዝቃችሁ የኔን አፍ ልታሳስሩት ምንድነው? ይበል ድሮም ከፋራ ጋር ትቃለድ ይባላል። ፋራ ፋራዎች ትፍረታቸው አስገቢኝ አረበጊ ብላሽ ከፋራዎቹ ማከል አንዷ ነች። ጋይስ፣ እኔ እኮ እውነት እኮ እንደ ተናገርኩት ገብርኤል እና ምክንያቱም እኔ እኮ በመጥፎ እኮ አይደለም እኮ እኔ እኮ ሰፖርት ማድረጋቸው ምናምን እኮ አልጠላሁትም እንዲ ጥቅጥቅ ቦሌ ስም። ኧረ ቦሌ፣ አሁን እኮ ከኤልሳዳይ ጋር አት ልበላ ተቀጣጥረናል እኮ ገብርኤል። እዚህ ውጭ ሁለት ቀን አልወጣውን፣ ቦሌ መኪናዬ ማለት ነው። አሁን ታጥብልኛለች፣ ፏ ታደርጋለች። ሻይን እያደረገች ነው ደግሞ ጉረኛ። በሉ ቆንጆ

ሊያይ ዛሬ ሸል ፎርኬ ንኪ በጎቹ በደንብ ስደቡ ትችሉ የለ እንዴ ስድብ እኔ እኮ ነግሬያቸዋለሁ ያቸዋለሁ ፋራዎች ናችሁ፣ ስድብ ስደብ ትችሉበት አላችሁ፣ መሳደብ ትችሉበት አላችሁ ብዬ ቀድሞውኑም ነግሬያቸዋለሁ። እናንተ ሰገጤዎች፣ ቀድሞውኑ ገና እናንተ ፎቶ ሳትለጥፉ መጀመሪያ ሰገጤ እንደሆናችሁ ነግሬያቸዋለሁ። ሰገጤ ነው ባይዘወይ ሰው ፎቶ የሚለጥፈው። እድሜ ለፊሊተር ያለ ፊሊተር ዩቱብ ላይ ገብተች ቼክ አድርጊም። ባይዘዌ ዘረ ቆንጆዎች ነን፣ ዘራችን በቁንጅና ይታወቃል። ጠይቂ፣ ማታቂን ከሆነ ሚዲያ ላይ የምታቂ ነው የማንዘር እንደሆንኩ ጠይቂ። ሁሉም በቁንጅና ነው እኛ ቤት የምንታወቀው። እነዚህ በጎቹ ናቸው። አማሪ በጎቹ ፎቶ የለጥፈው እየሰደቡኝ ነው ተሰብስበው